ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ የተከታታዮች በእያላችሁበት ሰላማችሁ ዛ እኔ በጣም ሰላም ነኝ እግዚአብሔር የተመሰገነ ይሁን ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዣላችሁ ቀርብ ያለው መቼም ይህን አፕ የለኝም የሚል የለም ካሜራ ይባላል ሁላችሁም ስልክ ላይ ተቀምጦ ይገኛል ማለት ነው ነገር ግን ስንቶቻችሁ ናቸው በውስጡ ያሉትን አስገራሚ ጥቅሞች እስከ ዛሬ ድረስ እየተጠቀማችሁ ያላችሁት ስንቶቻችሁ ናችሁ ውስጥ ካሜራ ብቻ ወይም ቪዲዮ ቀርጻችሁ ወይም ፎቶ አንስታችሁ ብቻ የምትወጡት ይህን የምታደርጉ ከሆነ እስከ ዛሬ ተሸውዳችኋል። ካሜራ አፕሊኬሽን ላይ በጣም ብዙ ነገሮች በውስጡ ይዟል፣ የሚገራርሙ ጥቅሞችንም ታገኛላችሁ። ከነዛ መካከል ትንሾቹን ልንገራችሁና ሙሉ ዲቴይሉን ወደ አፑ ገብተን የምናየው ይሆናል ማለት ነው። ለምሳሌ አስባችሁታል? ቪዲዮ ስትቀርጹ ዙም ስታደርጉ ማለት ነው፣ ከርቀት ያለን ነገር እንደዚህ ዙም አድርጋችሁ ስታቀርቡት ወደ እናንተ ከዛ የሚያመጣላችሁ ምንድን ነው? ምስሉን ነው ነገር ግን አሁን የማሳያችሁን ሴቲንግ ካበራችሁ ግን ድምፁንም ያመጣላችኋል ማለት ነው። ይህ ማለት ለመጥፎ እንዳትጠቀሙ የጎረቤት ወሬ አመታችሁ እንዳያሰሙበት ማለት ነው። በአጠቃላይ ዙም ስታረጉ ድምፁንም አብራችሁ እንዴት ዙም እንደምታደረጉ አሳያችኋለሁ። በተጨማሪ ደግሞ ዋተርማርክ የሚባል ፊውቸር አለ። ዋተርማርክ ማለት ጽሁፍ ነው ማለት ነው። የእናንተ አርማ ሎጎ እንደማለት ነው። ለምሳሌ እዛ ላይ ስማችሁን ታስገባላችሁ። የፈለጋችሁትን የብራንድ ስም ሊሆን ይችላል። የእናንተን ስም ታስገባላችሁ ከዛ ፎቶ ባነሳችሁ ቁጥር ሁል ጊዜ የእናንተ ስም አውቶማቲካሊ እዛ ላይ በትንሹ ይጻፋል ማለት ከስር። ይህም ምንድን ነው የሚጠቅማችሁ ፎቶ በተለያየ ቦታ ቢላክ ምንቢል ምንቢል እናንተን እንዳነሳችሁት ፎቶውን መለየት ትችላላችሁ ማለት ነው። ሌላው አንድ ልጨምርላችሁና ሙሉ ዲቴሉን አፑ ላይ ገብተን እናየዋል። ሌላው ደስ ያለ ፊቸሩ ደግሞ ለምሳሌ አንድ ፎቶ ስታነሱ ስልካችሁ ላይ ታስቀምጣላችሁ፣ ወይም በሶሻል ሚዲያ ፖስት ታደርጋላችሁ። ለፈለጋችሁ ሰው ስልኩ ያ ፎቶ የት ቦታ እንደተነሳ በትክክል ሎኬሽን አብሮ ያስቀምጣል ማለት ነው። ፎቶ እንዳነሳችሁት ሎኬሽን አብሮ ይቀመጣል። ይህ ማለት ለሰዎች እራሱ ስትልኩላቸው ሎኬሽን ዛው ከስር ያሳያቸዋል ዲቴይል ላይ ሲገቡ ማለት ነው። ስለዚህ ያንን ነክተው ያ ፎቶ የት ቦታ እንደሆነ በትክክል መለየት ይችላሉ። ይህን በትንሹ ነገርኳችሁ እንጂ በውስጡ በርካታ ጥቅሞች አሉት። ካሜራ ገብተን እያንዳንዱን ዛሬ ያሳያችኋለሁ። በትዕግስት 15 ደቂቃ 10 ደቂቃ ቢሆን ነው እንድትከታተሉ በአክብሮት ትጠይቃለሁ ማለት ነው። ሁላችሁም ቪዲዮ ላይክ አድርጉልኝ። ሰሞኑን ደግሞ ቻናሌ ተመቷል፣ ያው በቲክቶክ ኮፒ ሊንክ አድርጉልኝ ነው የሚባለው። እኔ ደግሞ ላይክ እንድታረጉልኝ እይታው እንዲመለስልኝ በአክብሮት ትጠይቃለሁ። ለእናንተ ደግሞ አሪፍ አሪፍ ነገር አመጣለሁ። አላብዛባችሁ ጓደኞቼ፣ በጣም ይቅርታ። ቪዲዮ ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። እሺ፣ እንግዲህ ተመልካቾቼ ተመልሰናል። በተቻለኛ አቅም ቪዲዮ እንዳይረዝም ወሳኝ ምላቸውን ብቻ የማሳያችሁ ይሆናል ማለት ነው። አሁን በመጀመሪያ ወደ ካሜራችን እንግባ ማለት ነው። ካሜራችን ይህን ይመስላል። ያው የማሳያችሁ አንዳንድ ፊውቸሮች ሁሉም ስልክ ላይ ላይኖሩ ይችላሉ። ይህን ታሳቢ ማድረግ ይኖርባችኋል ማለት ነው። እስኪ መጀመሪያ እዚሁ እያለን ቪዲዮ የሚለውን እንጫንና እዚጋ ከታች ሞር የምትል ያከበብኩባታለች እሷን ስንነካ የሚመጡልን ነገሮች አሉ። በመጀመሪያ እነዚህ ምንድን ናቸው የሚለውን ላሳያችሁና ወደ ሴቲንግ ገብተን ደግሞ ቅድም የነገርኳችሁን ፊውቸሮች እናስተካክላለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ብዙ አይነት አማራጮች ያመጣልናል ካሜራችን ላይ ማለት ነው። የመጀመሪያው ፒክስ ባይ ቪዥን የሚላለ እሱ ምንድን ነው? ምልክት ማድረግበት። እሱን ስንነካው ምንድን ነው ጥቅሙ ካላችሁኝ፣ እስከዛሬ እየተጠቀማችሁበት ካልሆነ በጣም ብዙ ነገሮችን አውቶማቲካሊ ዲቴይል የሚሰጣችሁ ነው ማለት ነው። አሁን ያልነካሁትም እንደምትመለከቱት አውቶማቲካሊ ዲቴክት በማድረግ ተመሳሳይ የሆኑ ዲስከቨር አድርጎ ተመሳሳይ የሆኑ ምስሎችን እዛው ላይ ሰጠኝ ማለት ነው። ሁለተኛ ደግሞ ትራንስሌት የሚላለ ከታች ትራንስሌት የሚለውን ስትጫኑ፣ ለምሳሌ ፎቶ እያነሳችሁ ከፊት ለፊቱ ያለውን ፎቶ አውቶማቲካሊ ወደ አማረኛ ወደ ፈለጋችሁት ቋንቋ ይቀየረላችኋል ማለት ነው። አሁን እንደምትመለከቱት ኮምፒውተር ላይ ያለው ጽሁፍ እንግሊዘኛ ነው፣ ጎግል ኒውስ ላይ ነው የሚገኘው። አሁን አውቶማቲካሊ ወደ አማረኛ ቀየረልኝ ማለት ነው። ይህም የሚጠቅማችሁ ለምሳሌ የተለያዩ ሱፐር ማርኬት ገብታችሁ አንድ ቃ ለመግዛት የሆነ ነገር ለመግዛት አስባችሁ ስለዛ ሙሉ መረጃ ኦሪጂናል ነው ፌክ ነው የሚለውን አጠቃላይ ሙሉ መረጃ ለማወቅ ስትፈልጉ ይህን ፊውቸር መጠቀም ትችላላችሁ። በተጨማሪም በእንግሊዝኛ የተጻፉ ታፔላዎችን እንደዚህ አድርጋችሁ ማወቅ ትችላላችሁ ማለት ነው። ቴክስቱን ኮፒ ማድረግ የፈለጋችሁትን እዚህ ጋር መስራት ትችላላችሁ። ቴክስት የሚለውን ስትነኩ ደግሞ እንደምታዩት ቴክስቶቹን ለይቶ ያወጣላችኋል ማለት ነው። በጣም አሪፍ ፊውቸር ነው ተጠቀሙት። ዲስከቨር የሚለውን ስትጫኑ ደግሞ ተመሳሳይ የሆኑ ነገሮችን ያመጣላችኋል። ለምሳሌ እዚህ ጋር መጽሐፍ ልቀይርና ፊት ለፊቴ ላይ እዚሁ እንዳለው መጽሐፍ ላድርገው። ሶ እንደምታዩት ተመሳሳይ መጽሐፍቶችን አመጣልኝ ማለት ነው። ሶ ይሄ በጣም የሚገርም የካሜራ አንዱ ፊቸር ነው። እስከዛሬ የማትጠቀሙ ከሆነ ተጠቀሙበት ማለት ነው። ሁለተኛው ደግሞ እዚሁ እያላችሁ ኤአር ዞን የሚላ ታገኛላችሁ ማለት ነው። እሱን ስትነኩት ወደ ኢሞጂ ይወስዳችኋል ማለት ነው። ይህም የሚጠቅማችሁ ምንድን ነው፣ እናንተ በኢሞጂ ቀይራችሁ ራሳችሁን ለማውራት ከፈለጋችሁ፣ ለምሳሌ ኤአር ኢሞጂ ካሜራ የሚላለ አንዱን ላሳያችሁ እሱን ስትጫኑት እንደምትመለከቱት እኔ መጣሁ ማለት ነው። ስለዚህ ከታች የፈለግኩትን እየነካካው ኢሞጆዎችን እየቀየርኩ በራሴ መንገድ እንደምታዩት ነው ማለት ነው ማውራት እችላለሁ ማለት ነው። የሴት የፈለጋችሁትን አለ። እዚህ ጋ እንደምታዩት ኢሞጆዎችን እየነካካችሁ ማውራት ትችላላችሁ ማለት ነው። እያወራችሁ እንትን ማለት ትችላላችሁ። ብዙ ነገር አለው፣ እየገባችሁ ቸክ አድርጉ። ጊዜ እንዳልወስድ ሌሎችን ላሳያችሁ ማለት ነው። እሺ ሌላው ደግሞ እዚሁ ሳትወጡ ናይት የሚል አለ። ናይት የሚል አለ። ይሄኛው የምትመለከቱት ናይት የሚለው ፊውቸር የሚጠቅማችሁ ምንድን ነው? በጨለማ ሰዓት ሆናችሁ ቪዲዮ ወይም ፎቶ ለማንሳት ከፈለጋችሁ ይህን መጠቀም ትችላላችሁ። ይህም ቀን እንደሆነ በትክክል ብርሃኑን አመጣጥኖ በጨለማ ላይ ያለን ነገር ፎቶ ለማንሳት ስትፈልጉ ይህን ፊውቸር ከተጠቀማችሁ ቀጥታ ብርሃን በራሱ ፈጥሮ ያነሳላችኋል ማለት ነው። በጣም የሚገርም ፊውቸር ነው። ተጠቀሙበት። እሺ ሌላው ደግሞ ሱፐር ስሎ ሞሽን ይባላል። ይሄ በጣም ብዙ ሰዎች የሚጠቀሙበትና የሳምሰንግ ምርጡ ፊውቸር ነው ማለት ነው። ስሎ ሞሽን ማለት አንድን እንቅስቃሴ በዝግታ የሚያሳያቸው ነው ማለት ነው። በምስሉ ላይ እንደምትመለከቱት እንግዲህ፣ የስሎ ሞሽን ቪዲዮ አይታችሁ ሊሆን ይችላል። እናንተም መስራት ከፈለጋችሁ አንድን በፍጥነት የሚንቀሳቀስ ነገር በዝግታ ሙሉ ዲቴሉ ማየት ከፈለጋችሁ ሱፐር ስሎ ሞሽን የሚለውን መጠቀም ትችላላችሁ። ረዘም ያሉ ስሎ ሞሽን ቪዲዮዎችን መቅረጽ ከፈለጋችሁ ደግሞ ያው እዚሁ እንዳላችሁ ትመለሱና ሞር የሚለውን ነግታችሁ እስሎ ሞ- ሱፐር ስሎ ሞሽን የሚለውን ሳይሆን ስሎ ሞሽን የሚለውን ትጫናላችሁ። ያኔ የፈለጋችሁትን ያህል ርዝመት ያለው ስሎ ሞሽን መቅረጽ ትችላላችሁ ማለት ነው። በታሪፍ ፊቸር ነው፣ ተጠቀሙበት ማለት ነው። ሌላው እና በጣም እጅግ አስገራሚው ፊቸር ብዙዎች የማትጠቀሙበት ካላችሁ ደግሞ እንደ ተጠቀሙበት የሚመክራችሁ ቪዲዮ ስትቀርጹ ባክግራውንዱን ብለር ለማድረግ ማለት ነው። እስኪ ለምሳሌ ላሳያችሁ። የኔን ቪዲዮ እንደምትመለከቱት ይሄ ቪዲዮን የመግቢያው ላይ የለቀቁት ቪዲዮ ነው። ነገር ግን ከጀርባው ያለው ፓርት በደንብ አይታይም፣ ምክንያቱም ብለር ሆኗል ማለት ነው። ላሳያችሁ። ፖርትሬት ቪዲዮ የሚላለ እሱን ስትነኩት እንደምትመለከቱት፣ ለምሳሌ እኔ ነኝ እንበል ይሄ ስለዚህ ከጀርባ ያለው ኮምፒውተር አሁን ይታያችኋል ሙሉ በሙሉ ፎከስ ያደርገው ምን ላይ ነው? እጄ ላይ ነው ማለት ነው። ስለዚህ እናንተም ቪዲዮ ስትቀርጹ እናንተ ላይ ብቻ ፎከስ አድርጎ ከባክግራውንድ ያለውን ነገር ብለር ወይም ድብዝዝ እንዲያደርግላችሁ የሚያደርገው መርጡ ፊውቸር ነው ማለት ነው። ቪዲዮ ስትቀርጹ ይሄን ፊውቸር መጠቀም ትችላላችሁ። እንደምሳሌ የኔም ቪዲዮ ተመልከቱ። ሌላው ደግሞ ምርጡ ፊውቸር ምንድነው? ጓደኞቼ ዲዋል ሪከርዲንግ የሚላለ ምልክት የማድረግበት ማለት ነው። ይህም ለምንድን ነው የሚጠቅመው ካላችሁኝ ከፊትም ከኋላም በተመሳሳይ ጊዜ ቪዲዮ ለመቅረጽ ይረዳችኋል ማለት ነው። ይህም ለቪሎግ፣ ለተለያየ መንገድ ላይ ለሚቀርጹ በጣም ወሳኝ መረጃ ነው ማለት ነው። ለምሳሌ ዲዋል ሪከርድ የሚለውን ስነካው እንደምታዩት ከኋላ እኔን እየቀረጸ ነው፣ ከፊት ደግሞ ኮምፒውተሩን እየቀረጸ ነው ማለት ነው። በተመሳሳይ ሰዓት ከፊትም ከኋላም ቪዲዮ ለመቅረጽ የሚያስችላችሁ ፊውቸር ዲዋል ሪከርዲንግ ይባላል ማለት ነው። እነዚህን ሁሉ ግዴታ አውቃችሁ ስልካችሁን ልትጠቀሙበት ያስፈልጋል ማለት ነው። አንድ ቀን አንዱ ይጠቅማችኋል እና ሁሉንም ሞር እየገባችሁ ታለማመዷቸው ማለት ነው። አሁን ደግሞ እስኪ ወደ ሴቲንግ ንግባና ያሉትን አንዳንድ ፊውቸሮችን ላሳያችሁ ማለት ነው። እሺ መግቢያው ላይ እንደነገርኳችሁ ለምሳሌ አንድን ፎቶ ወይም ቪዲዮ ዙም ስታደርጉ ከርቀት ያለውን ድምፅ እንዲሰማችሁ ከፈለጋችሁ እንዴት እንደምታደርጉ ላሳያችሁ። ወደ ታች ትወርዱና አድቫንስድ ቪዲዮ ኦፕሽን የሚል አለ። ይህኛውን ምልክት ማድረግበትን ትነካላችሁ ማለት ነው። ከዛ መቀጠል፣ እንደምታዩት ዙም ኢን ማይክ የምትላለች ይችኛዋን ታበሯታላችሁ ማለት ነው። ይህም የሚጠቅማችሁ እንደምታዩት ከርቀት ያለን ነገር ዙም አድርጋችሁ ስታቀርቡት በዛውም ድምፁን አብሮ ዙም እንዲያደርግላችሁ የሚያደርግ ምርጥ ፊውቸር ነው ማለት ነው። ሌላው ደግሞ እዚሁ ሳትወጡ ማለት ነው። ቅድም መጀመሪያ ላይ ይህንም ነግሬያችሁ ነበር፣ ሎኬሽን ታግስ የሚባለውን ፊውቸር ነግሬያችሁ ነበር። ይህም የሚጠቅማችሁ ምንድን ነው? አንድን ፎቶ ስታነሱ ያ ፎቶ የት እንደተነሳ በትክክል መረጃ የሚያስቀምጥ ነው ማለት ነው። ወደ ታች ትወርዱና ምን ታረጋላችሁ፣ ሎኬሽን ታግስ የምትላለች ታበሯታላችሁ ማለት ነው። ከዛ ተርን ኦን ኢምፕሩቭ ሎኬሽን ይላል። ተርን ኦን ታረጉታላችሁ። ከዛ አሁንም ተርን ኦን ትሉታላችሁ ማለት ነው። ስለዚህ አሁን ፎቶ በምታነሱበት ሰዓት ያ ፎቶ የት እንደተነሳ ዲቴይል ሎኬሽን ያስቀምጣል ማለት ነው። ለምሳሌ አሁን አንስቼ ላሳያችሁ እንመለስና አንድ ፎቶ ላንሳ፣ የኔም ሊሆን ይችላል። ለምሳሌ እኔ ፎቶ ልነሳ ማለት ነው። ሰው እንደምትመለከቱት ፎቶ ተነስቻለሁ። አሁን ፎቶውን ጋለሪ ላይ እንገባና እናየዋለን ማለት ነው። እሺ ወደ ጋለሪ እንሂድ። ጋለሪ ላይ ስንገባ አሁን የተነሳሁት ፎቶ እንደምትመለከቱት ነው ማለት ነው። ስለዚህ ይህ ፎቶ የት እንደተነሳ የት ቦታ እንደሆነ ማወቅ ይቻላል ማለት ነው። ለምሳሌ ይህን ፎቶ ለሌላ ሰው መላክ ትችላላችሁ። ወደ ፌስቡክ፣ ወደ ተለያዩ ሶሻል ሚዲያ መላክ ትችላላችሁ። ነገር ግን ሰው ያንን ፎቶ ይህን ፎቶ ሲያየው ሎኬሽን የት ቦታ እንዳለ ያሳየዋል ማለት ነው። ይህንንም ለማወቅ ከታች ይችኛዋን ትነኩና፣ ሶስት ነጠብጣማ ዲቴይል የሚለውን የቪዲዮን ዲቴይል ስትጫኑት ከታች አብሮ ሎኬሽን ያስቀምጣል ማለት ነው። እንደምትመለከቱት ሎኬሽን አለ። ይህን ሲነካው ሰው ቀጥታ የት ቦታ እንደሆነ የተነሳሁት ያሳየዋል ማለት ነው። እንደምትመለከቱት በጣም ገራሚ ፊቸር ነው። ተጠቀሙበት። ሌላው ደግሞ መግቢያው ላይ እየነገርኳችሁ ምንድን ነበር? ወተር ማርክ ነው ያልኳችሁ። ወይም የእናንተ አርማ እንዲኖር ፎቶ ላይ ማለት ነው፣ ወይም የእናንተ ጽሁፍ፣ ስም ሊሆን ይችላል። እሱን ላሳያችሁ ወደ ካሜራ ትገቡና ወደ ሴቲንግ ትሄዳላችሁ ማለት ነው። ከገባችሁ በኋላ ወተር ማርክ የሚል ፊውቸር ታገኛላችሁ። እሱን አንድ ጊዜ ታበሩታላችሁ። ከዛ መልሳችሁ ወተር ማርክ የሚለውን ጽሁፍ ድጋሜ ትነኩታላችሁ ማለት ነው። ይህ ምንድን ነው? ለምሳሌ የኔ የስልኩ ስም የተጠቀሰው ማለት ነው። ከታች ግን የእናንተን ስም ማድረግ ትችላላችሁ። ይህችን ኤዲት የምትለዋ ምልክት ትጫናት አላችሁ ማለት ነው። ለምሳሌ እኔ የጋላክሲ ኖታ ያልተራ ብሎ ስልኩን ነው ያስቀመጠው። ነገር ግን የራሴን ስም ሻምበል ብዬ አደርጋለሁ ማለት ነው። ስሜን አስገባው ከዛ ሴ ብለዋለሁ ማለት ነው። ስለዚህ አሁን እንደምታዩት በርቷል። ከአሁን በኋላ ፎቶ ባነሳሁ ቁጥር የኔ ስም አንድ ወተር ማርክ ሆኖ ይቀመጣል ማለት ነው። እሱንም ላሳያችሁ ለምሳሌ አነሳሁት ይህን ፎቶ። ከዛ ጋላሪ ላይ እንሄድና በትንሽ እንደምትመለከቷት ያው በደንብ ላይ ይታያችሁ ይችላል። ሻምበል ብሎ ስሜን አመጣልኝ ማለት ነው። ይህም የሚጠቅመው ምንድነው እንደምትመለከቱት፣ የናንተን ክሬዲት እንዳታጡ ያደርጋችኋል ማለት ነው። የተለያዩ ፎቶ አንስታችሁ በሶሻል ሚዲያ ፖስት ስታረጉ ማን የማን ፎቶ ነው ለማለት ብዙ ሰው አይቸገርም የናንተን ፎቶ ማወቅ ትችላላችሁ ማለት ነው እሺ ሌላው ካሜራ ላይ ያለ ፊውቸር ደግሞ ሱፐር ስተዲ የሚባል ፊውቸር አለ ይህም ለምንድን ነው የሚጠቅማችሁ የተንቀሳቀሳችሁ ቪዲዮ በምትቀርጹ ሰዓት የቪዲዮውን እንቅስቃሴ የሚያመጠጥንላችሁ ነው ማለት ነው ይህንንም ለማግኘት ያው ካሜራው ላይ እንደገባችሁ ከላይ የእጅ ምልክት ታያላችሁ ማለት ነው ይህ ደግሞ ሱፐር ስተዲ ትባላለች ማለት ነው ይች ኦን ኦፍ ማድረግ ትችላላችሁ። ይህን ኦን አድርጋችሁ በምትጠቀሙ ሰዓት እንቅስቃሴውን ይቆጣጠራል። ነገር ግን ቪዲዮችሁ ብርሃን ከሌለው ኳሊቲውን ሊቀንስባችሁ ስለሚችል ይህን ታሳቢ አድርጋችሁ ተጠቀሙ። እሺ። ሌላው ደግሞ በጣም አሪፍና ለተጠቀሙበት የሚገባው አስፈላጊ ነገር ካሜራ ላይ ያለው ምንድን ነው፣ ሾቲንግ ሜትድ ወይም የፎቶ የምታነሱበት ወይም ቪዲዮ የምትቀርጹበት መንገድ ነው ማለት ነው። ይህም የሚጠቅማችሁ ለምሳሌ የተለያየ በተለያየ መንገድ እጃቸው ውሃ ነክቶ ሊሆን ይችላል። ስልካችሁን መንካት አስቸጋሪ ሁኔታ ላይ ልትሆኑ ትችላላችሁ። በአጠቃላይ ቪዲዮ መቅረጽ ስትፈልጉ ቪዲዮ ቀረጸኝ፣ ፎቶ ማንሳት ስትፈልጉ ፎቶ አንሳይ ብላችሁ በድምፅ የምታዙበት ፊውቸር ነው ማለት ነው። ይህን በማግኘት ካሜራ ላይ ከገባችሁ በኋላ ከላይ ሴቲንግ ነክታችሁ ሾቲንግ ሜትድ የሚል አለ እሱን ስትነኩት ብዙ አይነት አማራጭ አመጣላችኋል ማለት ነው። ሰ እነዚህን ሁሉንም አሳያችኋል ማለት ነው። ያው የመጀመሪያው ፕረስ ቮሊዩም ኪ ቱ ቴክ ፒክቸር ኦር ሪከርድ ቪዲዮ የሚል ነው። ይህም ምንድን ነው? የቮሊዩም በተኑን የድምፅ በተኑን ስትነኩት ሪከርድ ላደርግ ወይ የሚል አማራጭ አመጣላችኋል። ይህን ከፈለጋችሁ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ ኮንትሮል ሲስተም ቮሊዩም ብቻ አድርጋችሁ መውጣት ትችላላችሁ። አሁን ግን ላሳያችሁ የፈለግኩት ሁለተኛውን ፊቸር ነው ማለት ነው። ለምሳሌ ቴክ ፒክቸርስ ባይ ሰንግ ስማይል፣ ቺዝ፣ ካፕቸር ኦር ሾት ይላል። ፎቶ ለመነሳት ከፈለጋችሁ ስማይል፣ ቺዝ፣ ካፕቸር ኦር ሾት የሚሉትን ቃላቶች ተለማምዳችሁ እነዚህን ስትሉለት ፎቶ ያነሳችኋል ማለት ነው። ኦር ሪክ ኦር ሪከርድ ቪዲዮ ባይ ይላል ሰይንግ ሪከርድ ቪዲዮ። ሪከርድ ቪዲዮ ማድረግ ስትፈልጉ ደግሞ ሪከርድ ቪዲዮ ማድረግ ስትፈልጉ ደግሞ ምንድን ነው ማለት ያለባችሁ? ሪከርድ ቪዲዮ ብቻ ትሉታላችሁ፣ ሪከርድ ያደርጋል ማለት ነው። ፎቶ ለማንሳት ስትፈልጉ ደግሞ ስማይል፣ ካፕቸር፣ ሾት ማለት ትችላላችሁ። እስኪ አንድ ጊዜ ገብቼ ላሳያችሁ ማለት ነው። እስኪ እንመልከተው። ካፕቸር ስማይል ሰ በቀላሉ እነዚህን ቃላቶች በመጠቀም በቀላሉ በእጃችሁ ሳይነካ ሪከርድ ማድረግ ትችላላችሁ ማለት ነው። ሌላው ፊውቸሩ እዛው ላይ አሁን ሴቲንግ ቅድም የገባንበት ላይ እዚጋ፣ የት ላይ ትገባላችሁ ምሰላችሁ? ሾቲንግ ሜተድ የሚለው ላይ ገብታችሁ ሾፓልም የምትላለች ይችኛዋን አብሯት ማለት ነው። ይችኛዋንም ስታበሯት ከድምፅ በተጨማሪ ደግሞ እጃችሁን ስታሳዩት በርቀቱ ናችሁ ፎቶ ወይም ቪዲዮ ይቀርጻችኋል ማለት ነው። እሱ እንዴት እንደሆነ ላሳያችሁ። ይኸው ለምሳሌ እኔ አሁን ፎቶ መነሳ ብፈልግ እጄ እንዲህ አርግ ያሳየዋለሁ ማለት ነው። ቪዲዮም እንደዚሁ በተመሳሳይ ነው። ለዛሬ እዚህ ይበቃናል፣ ምክንያቱም ትንሽ ቪዲዮ ወረዘመብኝ። የእናንተን አስተያየት እያየሁ ደግሞ ሌሎቹን ሞር ዲቴይል በቀጣይ ጅ የምቀርብ ይሆናል። እንዴት አያችሁት ጓደኞቼ? እንዲወደዳችሁት ተስፋ አድርጋለሁ። እንግዲህ ካሜራን ከተጠቀማችሁ አይቀር በውስጡ ያሉትንም ነገሮች አውቃችሁ እንድትጠቀሙ ይረዳችኋል ብዬ ተስፋ አድርጋለሁ ማለት ነው። እስኪ ምን አይነት አዲስ ነገር አገኛችሁበት እስከዛሬ ከምትጠቀሙት ይሄን ይሄን ለኔ አዲስ ነው፣ ይሄ ይሄ ደግሞ አውቀዋለሁ የምትሉትን በኮመንት አስቀምጡልኝ ማለት ነው። እየገባችሁ ቻናሌን ቼክ አድርጉ፣ ብዙ ቪዲዮዎች አሉ። በቀጣይ ደግሞ ሌላ አሪፍ መረጃ ይዤ እቀርባለሁ። እስከዛው ጊዜ ግን በያላችሁበት ሰላማችሁ ብዛ። ሰላሙን ጓደኞች።